አንድ ወንድ ክፍሉ ለቀሽ ከወጣሽ ከረጅም ጊዜ በኋላ ስለ አንቺ እንዲያሰብ የሚያደርገው ምን እንደሆነ አሰበሽ ታውቂያለሽ? ውበትሽ ነው? ማራኪነትሽ? ወይስ አለባበስሽ? ምናልባት እነዚህ ነገሮች አይኑን ሊስቡ ይችላሉ። ነገር ግን አእምሮን ለመያዝና በልብ ላይ ዘላቂ አሻራን ለመተው ሚስጥሩ ያለው ይበልጥ ጠልቅ በሆነ ነገር ላይ ነው፤ እሱን እንዴት እንደምታናግሪው። እውነቱን እንነጋገር፤ አብዛኞቹ ሴቶች ከመጠን በላይ በመስማማት ፈቃደኛ በመሆን ወይም ያለማቋረጥ በመገኘት አንድን ወንድ ማስገረም እንዳለባቸው በማሰብ ወጥመድ ውስጥ ይወድቃሉ። ሌሎች ተጋላጭነት ፈጣን መቀራረብ እንደሚፈጠር ተስፋ በማድረግ በጣም በጊዜ በጣም ብዙ ነገር በማጋራት ከመጠን በላይ ይሰጣሉ። እነዚህ የተለመዱ የተሳሳቱ አመለካከቶች ናቸው እና ብዙን ጊዜ ወደ ቅሬታና ብስጭት ያመራሉ። ነገር ግን የተሻለ መንገድ እንዳለ ብነግራችሁስ? በሂደት ውስጥ ራሳሽን ሳታጪ አእምሮን ሀሳቡንና ልቡን ለመማረክ የሚያስችል መንገድ እንዳለ ብነግራችሁስ? በዚህ ቪዲዮ ከፍ ያለ ዋጋ ያላቸው ሴቶች አንድን ወንድ በጥልቅ እንዲናፍቃቸው ለማድረግ የሚጠቀሙባቸውን እጅግ ሃይለኛ ስልቶች እንመለከታለን። እነዚህ የማታለያ ዘዴዎች ወይም ጥልቀት የሌላቸው ስልቶች አይደሉም። በምትኩ በእውነተኛነት በስሜት የብልህነትና በጠንካራ ስነ ልቦና ላይ የተመሰረቱ ናቸው። እነዚህ ዘዴዎች ወንድ ልጅ የበለጠ ከመፈለግ ውጪ ምንም ማድረግ የማይችልበትን ጠንካራ ስሜታዊ መስህብ እንዴት መፍጠር እንደምትችሉ በማሳየት ከወንዶች ጋር ያላችሁን ግንኙነትና መስተጋብር ሙሉ በሙሉ ይለውጣል። እስከ መጨረሻው ድረስ አብራችሁን ቆዩ፣ ምክንያቱም በቪዲዮ መጨረሻ አንድ ወንድ እናንተ እንዲናፍቅ ብቻ ሳይሆን መገኘታችሁን ኃይላችሁንና እሱን እንዲሰማው የምታደርጉበትን መንገድ በጥልቅ እንዲያስታውስ ለማድረግ ግልጽ ካርታ ይኖራችኋል። በኃይለኛው ሚስጢራዊነትን እንጀምር። አንድ የሚስጢራዊነት ተጽዕኖ ነው። ተጠምዶ እንዲቆይ እንዲጓጓ አድርጊው። ይህንን አስቢው። በወረቀት ላይ ፍጹም የሚመስሉን ሰው ተዋውቀሻል። ማራኪ፣ በትኩረት የሚገኝና በታሪኮች የተሞላ ነው። ነገር ግን ለውጡ ይሄ ነው ከአንድ ወይም ከሁለት ንግግሮች በኋላ ስለሱ ሁሉንም ነገር ቀድመሽ እንደምታውቅ ተሰምቶሻል። ምንም የማወቅ ጉጉት የለም። ያልተመለሱ ጥያቄዎች የለም። በዙሪያሽ በሌለበት ጊዜ እሱ ምን እንደሚመስል ለመገረም ምንም ምክንያት የለም። ደስታው እየደበዘዘ ሄዳል፣ እናም አንቺ ወደፊት ትቀጥያለሽ። አሁን ታሪኩን ገልብጭ። አንቺን ለመያዝ ለመማረክ በቂ የሆነ ነገር የሚያቀርብ ነገር ግን የሆነ ነገር ወደኋላ የሚይዝ ከሽፋኑ ስር ስላለው ነገር እንድትደነቅ የሚያደርግ ሰው እንደተዋወቅሽ አስቢ። ያ ነው የሚስጠራዊነት ኃይል። ከፍተኛ ዋጋ ያላቸው ሴቶች በመጠኑ የማይጨበጥ መሆን ጨዋታዎችን ስለመጫወት ሳይሆን አንድን ወንድ ለበለጠ ነገር ተመልሶ እንዲመጣ የሚያደርግ ጥልቅ ስሜትና ደስታን ስለመፍጠር እንደሆነ ያውቃሉ። ይህ እንዴት በተግባር ሊውላል? ራስሽን በምትገልጭበት በምትግባቢበት መንገድ ይጀምራል። እሱ ስለ ህይወትሽ በሚጠይቅሽ ጊዜ ሁሉንም ነገር በአንድ ተንፋሽ ለመግለጽ ያለሽን ግፊት ተቋቋሚ። የማወቅ ጉጉቱን የሚያነሳሳ በጥንቃቄ የተመረጠ ዝርዝር በጨረፍታ አሳየው። ለምሳሌ ምን አይነት ስራ እንደምትሰሪ ሲጠይቅሽ የተለመዱ የዕለት ተዕለት ተግባሮችን ከመዘርዘር ተቆጠቢ። በምትኩ ትንሽ ያልተለመደ ነገር ነው፣ ግን በጣም ወደዋለሁ፣ አንተስ በማለት መልሽ። ይህ ምላሽ ሁለት ነገሮችን ይፈጥራል። በአእምሮ ውስጥ ስለ ህይወትሽ ጥያቄ ምልክትን እየፈጠረ ትኩረቱን ወደ ሱ ይለውጣል። ያ ጥያቄ ምልክት ወርቅ ነው። አእምሮን ተሽከርክሮ ወደ አንቺ እንዲመለስ የሚያደርገው እሱ ነው። ሰዎች በተፈጥሯቸው ሙሉ በሙሉ ወደ ማይረዷቸው ነገሮች ይሳባሉ። ይህ አንድ ነገር ሳይፈታ ወይም በእንጠልጥሎ ሲቀር አእምሯችን መዝጊያ ወይም መቋጫ የሚፈልግበት ስነ ልቦናዊ ክስተት ነው። ጉጉትን ለመፍጠር የሚበቃ ነገር ግን መቋጫን ወይም እርካታን ለማግኘት በቂ ያልሆነ ነገር በማጋራት የማተረሽ ትሆኛለሽ። ነገር ግን ሚስጢራዊነት ስለ ቃላት ብቻ ሳይሆን ስለ መገኘትም ነው። ከእሱ ጋር ስትሆኝ ራስሽ እንዴት እንደምትዥም ነው። ከፍተኛ ዋጋ ያላቸው ሴቶች ስውር ምልክቶች ብዙ እንደሚናገሩ ያውቃሉ። ጊዜያዊ ሞቅ ያለ ፈገግታ፣ የተረጋጋ ያለን ግንኙነትን ማድረግ ወይም ለጥያቄ መልስ ከመስጠት በፊት ቆም ብሎ ማሰብ፣ እነዚህ ሁሉ በስብዕናሽ ላይ ሽፋኖችን ይጨምራሉ። ይህ ማን ስለመደበቅ አይደለም። ይሄ ለሱ የበለጠ ለማድረግ የበለጠ ለማስቆጠር ብዙ ነገር እንዳለ ስለማሳየት ነው። አሁን አንድ የተለመደ ፍርሃት እናንሳ ሚስጥራዊ መሆኔ ሩቅ የሆንኩኝ ወይም ፍላጎት የሌለኝ እንድመስል አያደርገኝም? መልሱ በትክክል ሲደረግ አያደርግሽም ነው። ሚስጥራዊነት ግንኙነትን፣ መግባባትን ይጨምራል። ምክንያቱም በስሜታዊነት ኢንቨስት ለማድረግ የሚያስችል ቦታ ይፈጥራል። እሱ ባላንቁ ቁልሹን ለመፍታት እየሞከረ ቃላቶችሽን ደጋግሞ እያሰበ ራሱን የሚያገኝበትን በቂ ነገር ተናግረሽ የምታቆሚበትን ንግግር አስቢ። የአእምሮ ተሳትፎ የመሳብ መሰረት ነው። የሚስጥራዊነት ጥበብን እንዲሁም ገደብን ያካትታል። በዛሬው ከመጠን በላይ ማጋራት ሁለተኛ ተፈጥሮ በሆነበት ዓለም ውስጥ ማህበራዊ ሚዲያ ሁሉም ሰው በግልጽ እንዲያየው ህይወታችንን እንድናወጣ ያበረታተናል። ነገር ግን ከፍተኛ ዋጋ ያላቸው ሴቶች መርጦ ወይም መጥኖ የማጋራትን አይል ያውቃሉ። አንዳንድ ሕይወትሽን ገጽታዎች በግል በመያዝ ስላንቺ ሁሉም ነገር በቀላሉ እንደማይገኝ ለእሱ ታሳውቂያለሽ። ይህ ጥረት ዋጋን ይፈጥራል፣ ናንቺ ክፍትና ግልጽ የምትሆኝባቸውን ጊዜያት ከፍ አድርጎ እንዲመለከት ያደርገዋል። የሚስጥራዊነት ቁልፍ አካል የዝምታን አጠቃቀም መቆጣጠር ነው። ዝምታ የማይመች ሊሆን ይችላል፣ ነገር ግን እንዲሁም በመግባባት ውስጥ በጣም ኃይለኛ ከሆኑ መሳሪያዎች ውስጥ አንዱ ነው። ከፍተኛ ዋጋ ያላቸው ሴቶች ሀሳብን የሚያጭር ንግግር ወይም ጥያቄ ካደረጉ በኋላ የዝምታ ቅጽበት ወይም የዝምታ ጊዜ ተፈጥሮ እንዲቆይ ለማድረግ አይፈሩም። ለምሳሌ በዚህ ዓመት ያደረግከው በጣም አስደሳች ነገር ምንድን ነው ብለሽ ብጠይቅውና እሱ ቢመልስ ለአፍታ ዝምታ እንዲሰፍን ፍቀጅ። ያቆመ ማለት የበለጠ እንዲያብራራ ያስገድደዋል፣ ይህም ንግግሩን በተፈጥሮ ጥልቅ ያደርገዋል። እንዲሁም አንቺ እውነት እያዳመጥሽ እንደሆነ እንዲሰማ አድርገዋል። ይህም በሚገርም ሁኔታ የሚስብ ነው። በመጨረሻ ስለ ትክክለኛው ጊዜ ወይም ታይሚንግ እንነጋገር። ሚስጥራዊነት ስለምትናገሪው ወይም ስለማትናገሪው ነገር ብቻ ሳይሆን ስለምትናገሪበት ጊዜም ጭምር ነው። ለቴክስቶች ምላሽ ለመስጠት በጣም ፈጣን ከሆንሽ ለመገኘት በጣም የምትጓጉ ከሆነ ወይም በአጠቃላይ በጣም በቀላሉ የምትገኝ ከሆነ እሱ አንቺ እንዲናፍቅ የሚያደርገውን ውጥረት ታጠፊዋለሽ የመስተጋብራችሁን ፍጥረት በመቆጣጠርና ከአንቺ በቀጣይ መቼ እንደሚሰማ እንዲገረም በማድረግ ግንኙነትን በህይወት እንዲቆይ የሚያደርግ የሚሄድና የመምጣት ተለዋውጭነትን ትፈጥሬያለሽ። ስለዚህ እንዴት ይሄንን ዛሬ መለማመድ ትችላለሽ? እነዚህን ጥያቄዎች ራስሽን በመጠየቅ ጀምሪ። በንግግሮች ውስጥ በጣም በጊዜ በጣም ብዙ ነገር አካፍላለሁ? እሱ እንዲያስብና ምላሽ እንዲሰጥ በቂ ዝምታ እንዲኖሩ እየፈቀድኩ ነው? እኔን እንዲናፍቅ ቦታ እየሰጠሁት ነው ወይስ ሁልጊዜ ይገኛሉ? ከእነዚህ ጥያቄዎች ውስጥ የአንዳቸውን መልስ አይደለም ከሆነ የሁኔታውን አቅጣጫ ለመቀየር እድሏለሽ። አስተውሽ ሚስጥራዊነት ስለማስመሰል ወይም ስለማታለል ሳይሆን ለእሱ ማንነትሽንና ልዩ የሚያደርግሽን ነገር የሚቀኝበትን ቦታ ስለመፍጠር ነው። ይህንን በደንብ ስትላበሽ አንድ አስደናቂ ነገር ታስተውያለሽ። እሱ አንቺ በሌለሽ ጊዜ እንዲሁ ብቻ አይናፈቅሽም። ያንቺን ሌላ ሽፋን የሚገልጥበትን ጊዜ በመመኘት መገኘትሽን በጉጉት መጠባበቅ ይጀምራል። የሚቀጥለውን የግንኙነትና የመግባባት ሽፋን ለመግለጥ ዝግጁ ከሆናችሁ፣ እያንዳንዱን መስተጋብር የማይረሳው ወደሚያደርገው ስሜት የተጽዕኖ በጥልቀት እንግባ ሁለት ስሜት ተጽዕኖ፣ እያንዳንዱን ንግግር የማይረሳ አድርግ። ንግግሩ ካለቀ ከረጅም ጊዜ በኋላ በአንድ ወንድ አእምሮ ውስጥ ተጣብቆ የሚቀረው ምን ይመስልሻል? የተናገርሻችሁ ቃላቶች ወይስ ያነሳሳሹ የፈታሹ ስሜት? ንግግራችሁን ስላሳቀሽ፣ ልብሽን ስለንካ፣ ወይም ምናባዊ ሀሳብሽን ስለቀሰቀሰው ደጋግመሽ በአእምሮች ውስጥ አስበሽው የምታውቂው ከሆነ የስሜቴ የተጽዕኖን ኃይል ቀድሞውኑ ተረተሸዋል። እዚህ ጋር ነው ከፍተኛ ዋጋ ያላቸው ሴቶች የሚደምቁት። እንዲሁ ብቻ ይናገሩ ልምዶችን፣ ተሞክሮችን ይፈጥራሉ። አንዱ እንዳንቺ እንዲናፍቅ ለማድረግ በተለመዱ በትናንሽ ንግግሮች ውስጥ መሳተፍ ብቻ በቂ አይደለም። በስሜት ጉዞ ውስጥ ልትወስጂው ይገባል። እያንዳንዱ ንግግር የከፍታና የዝቅታ ሁኔታዎችን የሳቅ ጊዜዎችንና ና የጥልቅ ግንኙነት ብልጭታዎችን ለመፍጠር እንደ እድል አድርገሽ አስብ። ከፍተኛ ዋጋ ያላቸው ሴቶች ንግግርን ከገጽታ ባሻገር እንዴት መምራት እንደሚችሉ ያውቃሉ። ይህም እሱ ደጋግሞ መኖር የሚፈልገው የማይረሳ ተሞክሮ ያድርገዋል። ነገር ግን እንዴት ይህንን ማድረግ ትችላለሽ? ከምትጠይቂያቸው ጥያቄዎችን ጀምር። ከፍተኛ ዋጋ ያላት ሴት ቀን እንዴት ነበር በሚሉ የደበዘዙ ንግግሮች ጊዜ አታጠፋ በምትኮ ወደ አስፈላጊ ጉዳዮች ትገባለች። ለምሳሌ በቅርብ ጊዜ ያደረግከው በጣም አስደሳች ነገር ምንድን ነው? ብላ ልጠይቅ ትችላለች። እነዚህ ጥያቄዎች ምናባይ ሀሳቡን ያቀጣጥላሉ እና ከተለመደው በላይ የሆነ ስሜት እንዲሰማ ያደርጉታል። ራሱን የበለጠ ክፍት እንዲያደርግና እንዲያካፍል ይጋብዙታል። ይህም ልዩና የጠበቀ ትስስር ይፈጥራል። ስለዚህ በሚመልስ ጊዜ በትኩረት አዳምጭ፣ ቃላቶቹ ብቻ ሳይሆን ከኋላ ያለውንም ስሜት። ስለ አንድ በጣም የሚጓጓለት ግቡ ከተናገረ ያ የእውነት እንደሚያበራህ መረዳት ይችላሉ። ስለ እሱ ስትናገር መስማት አበረታች ነው በማለት ፍላጎትና ጉጉትን እውቅና ስጭው። ያ እያዳመጥሽው ብቻ ሳይሆን እያስተዋልሽው እንደሆነ ያሳየዋል። ሰዎች እንደዚህ አይነቱን እውቅና ከልብ ይመኛሉ እና ይህ ጥልቅ የአግራሞትን ስሜት ይተዋል። አሁን በጣም ዝቅ ተደርገው ከሚታዩ የስሜት የተጽዕኖ መሳሪያዎች ውስጥ ስለ አንዱ እንነጋገር፣ የታሪክ አገላለጽ። አንድን ታሪክ ስታካፊ መረጃውን ብቻ አትግለጭ፣ ወደ ልምዱ ወደ ተሞክሮ ጋብቸው። ለምሳሌ ባለፈው ሳምንት ወደ ተራራ ላይ የእግር ጉዞ አድርጌ ነበር ከማለት ይልቅ ግልጽ የሆነ የምስል ፈጠሪ ባለፈው ሳምንት ውብና ወደ ደመና የሚወስድ በሚመስል ተራራ ላይ የእግር ጉዞ አድርጌ ነበር ጫፍ ላይ ስደርስ በጌታው ቀልቤን የሚወስደው ያ በእርግጠኝነት ሙሉ በሙሉ በህይወት እንዳለ እንዲሰማ ከሚያደርጉ አስደሳች ጊዜዎች ውስጥ አንዱ ነው እንደዚህ አይነት ታሪክ እንዲሁ ብቻ አያሳውቅም ስሜትን ይቀሰቅሳል ታሪክሽ ዓላማ ሊኖረው ይገባል ስለ ዋጋሽ ስለ እሴቶችሽ ስለ ጀብደኛ መንፈስሽና ስለ ድክመቶችሽም እንኳን የሆነ ነገር ሊገልጹ ይችላሉ ቁልፍ ነገር ሚዛንን መጠበቅ ነው። ከአንቺ ጋር እንደተገናኘ እንዲሰማው የሚያደርግ በቂ ነገር አሳይ፣ ነገር ግን የበለጠ እንዲፈልግ የሚያደርግ በቂ ነገር ወደኋላ ያልሽ አስቶሽ ይህ ቀደም ብለን ከተነጋገርነው ምስጢራዊነት ጋር የተያያዘ ነው። ነገር ግን የታሪክ አገላለጽ ስለ ብቻ ሳይሆን የጋራ ጊዜዎችን ስለ መፍጠርም ጭምር ነው። ትርጉም ያለው ነገር ሲያካፍልሽ ግንኙነቱን በሚያጠናክር መልኩ ምላሽ ስጪ። ለምሳሌ እሱ ስለ ልጅነት ትዝታው ቢነግርሽ ይህ በጣም ደማቅ ትዝታ ነው፣ እኔ ራሱ በአእምሮ ልስለው እችላለሁ ያ ተሞክሮ የዛሬውን ማንነትን እንዴት አድርጎ ቀረጸ? በይው። ይህ አይነቱ ምላሽ ንግግሩን ወደ ጥልቅ ስሜት ደረጃ ይወስደዋል፣ ይህም እሱ እንደተረዳና ዋጋ እንዳለው እንዲሰማ ያደርገዋል። በስሜት የተጽዕኖ ውስጥ ብዙውን ጊዜ ችላ የሚባል ሌላ መሠረታዊ አካል አለ፤ ተጫዋችነት። መስህብ በብርሁና አስደሳች በሆኑ ጊዜዎች ያድጋል። ተፈጥሯዊ በሆነ መልኩ በጨዋታ እንደመገዳደር የእውነት ሻይ ከቡና ይሻላል ብለህ ታስባለህ? ከዚህ በኋላ እንዴት ጓደኞች እንደምንሆን አላውቅም በማለት አሹፊበት። ሳቅ ስሜቴ ከፍታን ይፈጥራል እና ስሜት ከፍታዎች ሱስ የሚያስይዙ ናቸው። ከፍ ያለ ዋጋ ያላት ሴት እንዲሁም የአድናቆትን ወይም የሞገሳን ጥበብ ትረዳለች። ነገር ግን ሚስጥሩ ይሄ ነው፣ መልኩን ወይም ገጽቶን ብቻ ሳይሆን ባህሪውን አድንቅለት። ለስራ ያለህን ፍቅር አድንቃለሁ፣ ወይም ሁልጊዜ በነገሮች ላይ እንዴት ጨዋቶች እንደምታገኝ ያስገርመኛል፣ ወድልሃለሁ ማለት በጥልቅ ደረጃ ያዛምዳል። እንደዚህ አይነት አድናቆትና ሙገሳ ለመልኩ ብቻ ሳይሆን የእውነት ማን እንደሆነ ለማንነቱ ትኩረት እየሰጠች እንደሆነ ያሳያሉ። ይህም የማይረሱ አድርጋቸዋል። እነዚህ ስሜታዊ ቅጽበቶች ስትፈጥሪ ፋታዎችን የመውሰድን ኃይል ዝቅ አድርገሽ አትመልቀች። አንዳንድ ጊዜ ማድረግ የምትችው በጣም ተጽዕኖ ፈጣሪ ነገር አንድን ንግግር ወይም ጥያቄ እንዲቆይ መፍቀድ ነው። ለምሳሌ ሁልጊዜ ማድረግ የምትፈልገው ነገር ግን እስካሁን ያላደረግከው ነገር ምን እንደሆነ ከጠየቅሽው በኋላ ለአፍታ ቆም በይ፣ እና ዝምተው እንዲስበው ፍቀጅ። ያ ክፍተት ለማሰብና ለመግለጽ ጊዜ ይሰጠዋል እና ቃላቶች ብቻቸውን ሊያደርጉት የማይችሉትን የመቀራረብ ጊዜን ይፈጥራል። የእያንዳንዱ ንግግር ዓላማ እሱን ማስገረም ሳይሆን አንድ ነገር እንዲሰሙ ማድረግ ነው። ይህንን በትክክል ስታደርጊ አንቺን ከስሜቶቹ ጋር ማገናኘት ይጀምራል። እንዴት ፈገግታ እንደሰጠሹ ግልጽ እንዲሆን እንዲያካፍልሽ እንዳበረታታሹ እና ሌሎች በማያደርጉት መንገድ እንዴት እንዳየሹ እንዳስተዋልሹ ያስታውሳል። እነዚያ ስሜት የተሞክሮች ናቸው በሌለሽበት ጊዜ አንቺ እንዲናፍቅ የሚያደርጉት። አሁን ከእናንተ መስማት እፈልጋለሁ። ከአንድ ሰው ጋር በጥልቅ ደረጃ እንደተገናኛችሁ እንደ ትግባባችሁ የሚሰማ ንግግር አድርጋችሁ ታውቃላችሁ? ምን ነበር ጎልቶ እንዲታይ እንዲስተዋል ያደረገው? ሀሳባችሁን በኮመንት አካፍሉ እና እነዚህን ግንዛቤዎች ጠቃሚ ሆኑ ካገኛችሁት ሌሎች የሚጠቅማቸው ሰዎች ጋር እንዲደርስ ቪዲዮ ላይክ ማድረጋችሁን እርግጠኛ ሆኑ። በሚቀጥለው ክፍል ስለ መጀመሪያ እይታዎች አስፈላጊነትና እሱን ከተዋወቃችሁበት ጊዜ ጀምሮ መድረኩን እንዴት በጥልቅ ፍላጎት ማዘጋጀት እንደሚቻል በጥልቅ እንመለከታለን። የሚቀጥለው ሚስጥር ስለ ትውውቆች ያላችሁን አስተሳሰብ እስከ መጨረሻ ይለውጥር። ሶስተኛ የመጀመሪያ እይታዎች ኃይል፣ መድረኩን ለጥልቅ ፍላጎት አዘጋጅ። ከአንድ ሰው ጋር በምትተዋወቂበት በመጀመሪያዎቹ ጥቂት ጊዜያት ውስጥ ምን ያህል ኃይል እንዳለ አስበሽ ታውቂያለሽ? በእነዚህ የመጀመሪያ ሰከንዶች ውስጥ የምትታይበት የምትንቀሳቀሽበትና የምትናገሪበት መንገድ አንዱን እንደሚያስታውስሽ ወይም ሙሉ በሙሉ እንደሚረሳሽ ሊወስን ይችላል። ይህ ስለምትናገሪው ቃላት ብቻ ሳይሆን ወደ አንድ ክፍል ውስጥ ስለምታመጭው ኃይልና ስለምትልካቸው ስውር ምልክቶች ነው። ከፍተኛ ዋጋ ያላቸው ሴቶች የመጀመሪያ እይታዎች ብልጭልጭ ስለመሆን ወይም ለማስገረም ስለመሞከር ሳይሆን ከመጀመሪያው መገናኘት በኋላ ለረጅም ጊዜ የሚቆይ የመሰብ የጉጉትና የጋለ ስሜት መንፈስን ስለመፍጠር እንደሆነ ያውቃሉ። በትክክል ሲደረግ ኃይለኛ የመጀመሪያ እይታ ትኩረቱን ብቻ አይስብም፤ ተከትለው ለሚመጡ ነገሮች ሁሉ ማድረክን ያዘጋጃል። ከተሰናበትሽው ከረጅም ጊዜ በኋላ ስለ አንቺ እንዲያስብ መሰረት ይጥላል። ስለዚህ የመጀመሪያ እይታን የማይረሳ የሚያደርገው ምንድን ነው? ሁሉም የሚጀምረው በራስ በመተማመን ነው። በራስ መተማመን እጅግ በጣም ማራኪና ሳቢ ነው። አንድ ቃል ከመናገርሽ በፊት እንኳን አንድን ሰው መሳብ ይችላል። ከፍተኛ ዋጋ ያላት ሴት ወደ አንድ ክፍል ውስጥ አንገቷን ቀና ትከሻዋን ዘና በማድረግ ትገባለች እና እንቅስቃሴዋ የታሰበበት ነው ራሷን በማቻኮላ አትጣደፍ ነው። በምትኩ ያለችበት ቦታ በትክክል መሆን እንደሚገባት በመምሰል ጊዜዋን ትወስዳለች። እንዲህ አይነቱ በራስ መተማመን እና ራስን መቆጣጠር ብዙ ነገር ያስተላልፋል። በራሴ ማንነት ምቾት ይሰማኛል ዋጋዬን አውቃለሁ ይላል። ነገር ግን ነገሩ እንዲህ ነው በራስ መተማመን የውሸት ልታደርጊው ወይም ልታስምስ የምትችይው ነገር አይደለም። ስለ ራስሽ ባለሽ ስሜት ላይ በጥልቅ የተመሰረተ ነው። ዋጋ ያለው ጠቃሚ የሆነ ነገር ወደ ጠረጴዛው እያመጣው ነው ብለሽ ካመንሽ ሌሎች ይሰማቸዋል። እዚህ ጋር ነው የመቀበልና የመቋቋም ስለ ንቦና መሮች የሚመጡት ስሜትሽን በመቆጣጠርና ራስሽን መካከል በማድረግ በማታውቂያቸው ሁኔታዎች ውስጥ እንኳን የተረጋጋና የማይናወጥ በራስ መተማመንን ማሳየት ትችላለች። የመቀበልና የመቋቋም ስለ ንቦና ስሜትሽን ስለ ማፈን ወይም ስለ መቸኮን ሳይሆን በጫና ውስጥ የቁጥጥር አስተሳሰብንና የተረጋጋ ቀልብን ስለመያዝ ነው። ለመቋቋም የማይቻል ማራኪ ችሎታ ነው። አንዴ መገኘትሽ በራስ መተማመንን ከተናገረ ቀጣዩ እርምጃ ገና ከመጀመሪያው እሱን በስሜታዊነት እንዲሳትፍ ማድረግ ነው። ከፍተኛ ዋጋ ያላቸው ሴቶች ይህ እሱን በአስቂኝ ንግግር ወይም በሚያብረቀርቁ ታሪኮች ስለማስደነቅ እንዳልሆነ ያውቃሉ። ይህ በእነዚያ የመጀመሪያ ጊዜዎች ውስጥ እሱን እንዴት እንዲሰማው እንደምታደርጊው ነው። ይህንን ለማድረግ በጣም ውጤታማ ከሆኑ መንገዶች አንዱ የድምፅሽ ቃና ነው። ሞቅ ያለ፣ የተረጋጋ ድምፅ ሊቀርቡት የሚችሉትና እውነተኛ እንድትመስል ያደርግሽ ይችላል። እንዲሁም ልክ ባለው ፍጥነት ስትናገሪ የተረጋጋሽና ቁጥጥር እንዳለሽ ያሳያል። መቸኮል ወይም ጮክ ብሎ መናገር እንደ ፍርሃት ወይም ከልክ ያለፈ ጉጉት ሊታይ ይችላል። በምትኩ በአረፍተ ነገሮችሽ መካከል ለአፍታ ቆም በይ፣ ቃላቶችሽ እንዲያርፉ ፍቀጂ። ይህ ያልተጣደፈ አካሄድ ችላ ለማለት የሚከብድ በራስ እርግጠኛ የሆነን አየር ይፈጥራል። የሰውነት ቋንቋም እንዲሁ ወሳኝ ሚና ይጫወታል። እሱን ስታገኙ ከእሱ ጋር የዓይን ግንኙነት አድርጊ፣ በጣም የበዛው ነው የሚሰማ ሳይሆን መገኘትና መሳተፍሽን ለማሳየት የሚበቃ እሱ በሚናገርበት ጊዜ ራስን ዘንበል ከማድረግ ጋር የተጣመረ እውነተኛ ፈገግታ ክፍት መሆንና ፍላጎትን ያስተላልፋል። እነዚህ ስውር ምልክቶች ሙቀትና ትኩረትን ያስተላልፋሉ ይህም ወዲያውኑ አንቺን ልዩ የሚያደርግሽ ባህሪዎች ናቸው። እና የመንካትን ኃይል መርሳት የለብንም። እንደ ጠንካራ በራስ መተማመን ያለው መጨባበጥ ወይም በንግግር ጊዜ በስሱ ክንድ ላይ እንደ መንካት ያለ ቀላል የሆነ ነገር የግንኙነት ስሜት ሊፈጥር ይችላል። እነዚህ ትናንሽ ሆን ተብሎ የሚደረጉ ምልክቶች ብዙውን ጊዜ ከቃላት የበለጠ ተጽዕኖ ያሳድራሉ ምክንያቱም የእሱን ውስጥ ያሊና ይናገራሉ ያለ በጣም ግልጽ መሆን የመቀራረብ ስሜት ይፈጥራሉ። ነገር ግን አብዛኞቹ ሴቶች የሚሳሳቱት እዚህ ጋር ነው። ለመማረክ ከመጠን በላይ ይሞክራሉ። የመጀመሪያ እይታ ጮክ ብሎ የሚያብረቀርቅ ወይም በደማቅ አስቴቶች የተሞላ መሆን አለበት ብሎ ያስባሉ። ከፍተኛ ዋጋ ያላቸው ሴቶች ጥቂት አብዛኛውን ጊዜ ብዙ እንደሆነ ያውቃሉ። ዋና ዓላማው እሱን በብሩህነትሽ ማጨናነቅ ሳይሆን የበለጠ ለማወቅ እንዲፈልግ እንዲጓጓ ማድረግ ነው። ይህ ከምስጢራዊነት ኃይል ጋር የተያያዘ ነው። የመጀመሪያ እይታሽ ስውር ግን ዘላቂ እይታን መተው አለበት። እሱ በቃላት ሊገልጸው የማይችለው ነገር ግን ማሰብ ማቆም የማይችለውን ነገር መፍጠር አለበት። ይህን ለማሳካት አንዱ መንገድ በመስተጋብራችሁ ወቅት በሚሰማው ስሜት ላይ ማተኮሩ ነው። ሰዎች በተፈጥሯቸው ስለ ራሳቸው ጥሩ ስሜት እንዲሰማቸው ወደሚያደርጉት ይሳባሉ። እሱ ለሚናገረው ነገር ልባዊ ፍላጎት በማሳየት የአሳቢነት ጥያቄዎችን በመጠየቅና ጉልበቱን በማንጸባረቅ የአዎንታዊ ስሜትን ተሞክሮ ትፈጥራለሽ። እሱ ከአንቺ ጋር ይገናኛል። ለምሳሌ የግል የሆነ ነገር ቢያካፍልሽ እውነተኛ በሚመስል መልኩ እውቅና ስጪ። ያ በጣም አስገራሚ እይታ ነው። ከዚህ በፊት ስለዚህ ነገር በጭራሽ እንደዚህ አስቤ አላውቅም ነበር። እንዲሁም በትንሹ ክፍት አድርጎ የመተውንም ኃይል መረዳት አስፈላጊ ነው። ንግግሩ መቀዝቀዝ እየጀመረ እንደሆነ ሲሰማ ዝምታውን ለመምራት ብቻ ንግግሩን ለመቀጠል የመፈለግን ስሜት ተቋቋሚ። በምትኩ እሱን በከፍተኛ ማስተዋል ላይ በመተው በደስታ ውጪ። ለምሳሌ ከአንተ ጋር መውራቴ በጣም ደስ ብሎኛል፣ ይህን ሌላ ጊዜ የምንቀጥለው ደስ ይለኛል ማለት ትችያለሽ። ይህ ጊዜሽን ከፍ አድርገሽ እንደምትመለከች ያሳያል እና ለቀጣዩ መስተጋብር ጉጉትን ይፈጥራል። የመጀመሪያ እይታዎች ሁለቱንም ልፋት የለሽና የታሰበበት ሆኖ የሚሰማን ጊዜ ስለመፍጠር ነው። ይህ እሱን አንድ ነገር በማድረግ ስለማስደንቅ ወይም ምን እንደሚወድ ለመገመት ስለመሞከር አይደለም። ይህ እንደ ራስሽ በጣም ትክክለኛ በራሱ የሚተማመን ማንነትሽ ስለመታየት ነው። በዚህ አስተሳሰብ ወደ መጀመሪያው ትቡ ቀርቤ ጥሩ ስሜት እየፈጠርሽ ብቻ ሳይሆን የፍላጎትን ዘር እየተክልሽ ነው። እና በጣም ርጦ ክፍል ይሄ ነው። ይህንን በትክክል ስትረጂ አንድ አስደናቂ ነገር ታስተውያለሽ። እሱ በአእምሮ ውስጥ እነዚያን የመጀመሪያዎቹን አፍታዎች የፈገግታሽን ሙቀት፣ በድምፅሽ ውስጥ ያለውን በራስ መተማመን እንዲታይና እንዲመሰገን ያዳረግሽበትን መንገድ ደጋግሞ እንደገና ማሰብ ይጀምራል። ይሄ ያለኛ ነገር መጀመሪያ ነው እና ሁሉም የሚጀምረው በአንድ የማይረሳ ቅጽበት ነው። አሁን የፍላጎት መድረክን አዘጋጅተሻ የስሜት የርቀትን ጥበብ በመረዳት ያንን ኃይል እንዴት በሕይወት እንደምታቆይ እንመልከት። ስለዚህ የሚቀጥለው መርህ አለመኖር እንዴት ልቡን እንዲጓጓልሽ እንደሚያደርጉ ያሳይሻል።